ብፁዕ ወቅዱስ አባታችን፣ ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የዚህ ታላቅ ጉባኤ ታዳሚዎች የአፋር ሀገረ ስብከት የ2017 ዓ ም ስራ አፈጻጸም አጭር ሪፖርት እንደሚከተለው አቀርባለሁ። የብፁዕ አቡነ ዳንኤል የሀገረ ስብከታችን ሊቀ ጳጳስ ሐዋርያዊ ጉዞን በተመለከተ በዓለ መስቀልና በዓለ ጥምቀትን በዋሽ ከተማ በመገኘት በበዓሉ ላይ ለተገኙ የሶስት አድባራት ካህናትና ምእመናን ቃለ ምዕዳንና ቡራኬ ሰጥተዋል። እንዲሁም በሀገረ ስብከቱ በሚገኙ አብያተ ክርስቲያናት በሚከበሩ የንግሥ በዓላት ላይ በመገኘት ቃለ ምዕዳንና ቡራኬ ሰጥተዋል። ለስምንት ዲያቆናት የቅስና ለአርባ ሁለት ህጻናት የዲቁና ማዕረግ ሰጥተዋል። በሀገረ ስብከቱ ከጥቅምት 30 እስከ ህዳር 1 2017 በሀገረ ስብከቱ አጠቃላይ ሰበካ መንፈሳዊ ጉባኤ አስራስድስተኛ መደበኛ ስብሰባ ላይ በመገኘት አባታዊ መመሪያና ቃለ ምዕዳን ሰጥተዋል። ለእነዚህም የተሻለ የስራ አፈጻጸም ላሳዩ አጥቢያዎች የማበረታቻ ሽልማት ተሰጥቷል። በ2017 በጀት ዓመት የስራ አፈጻጸም ሪፖርት እና የ2018 እቅድ በመገምገም አባታዊ መመሪያ ሰጥተዋል። በከፊል የተዘጉ ሁለት አብያተ ክርስቲያናት እንዲከፈቱና ለምዕመናን አገልግሎት እንዲሰጡ ተደርጓል። በ2017 የምርጫ ዘመናቸውን ለፈጽሞ የሰበካ ጉባኤ አባላት በቃለ ዓዋዲ መመሪያ መሰረት ምርጫ ተካሂዷል። አዲስ ለተመረጡ የሰበካ ጉባኤ አባላትም የስራ ድርሻቸውን እንዲያውቁ ስልጠና ተሰጥቷል። መንፈሳዊ ህዝባዊ ጉባኤያት በተለያዩ አካባቢዎች ሲዘጋጁ ከሚመለከታቸው የቤተ ክርስቲያን አካላት ጋር በደብዳቤ ይደረግ የነበረው መደበኛ ግንኙነት በስልክ እየተተካ ስለመጣ የመረጃ ክፍተት እየተፈጠረ ስለሆነ የመረጃ አያያዝና ተግባቦትን ማጠናከር እንዲቻል ጠንከር ያለ መመሪያ በማስተላለፍ አፈጻጸሙን መከታተል ተችሏል። ግንኙነቱም መደበኛ ሆኗል። በዚህም ታላላቅ ጉባኤያት ተካሂደዋል። በንግስ በአብይ ጾምና አበይት በዓላት የስብከት ወንጌል ስምሪት ተካሂደዋል። በወረዳ ደረጃ የተቋቋመው የሰንበት ትምህርት ቤት አንድነት ጉባኤ እንዲጠናከር አስፈላጊው ድጋፍ ተደርጓል። በሀገረ ስብከቱ የሚገኙ አድባራት የሰንበት ትምህርት ቤት ወጣቶች በጾታና በዕድሜ ደረጃ እንዲመዘገቡም ተደርጓል። በሰንበት ትምህርት ቤት ማደራጃ መምሪያ ለሰንበት ትምህርት ቤቱ በየደረጃው የተዘጋጀውን ስርዓት ትምህርት ለ15 አብያተ ክርስቲያናት እንዲደርስ ተደርጓል። በነሐሴ ወር 2016 ዓም በአዋሽ ከተማ ለሀገረ ስብከቱና ለወረዳ ቤተ ክህነት ሰራተኞች ለአድባራትና ገዳማት አስተዳዳሪዎች ለሰበካ ጉባኤ ተወካዮችና ለተመረጡ እቅድ ባለሙያዎች ለሁለት ቀናት መሪ እቅድ በመሪ እቅድ ዙሪያ ከጠቅላይ ቤተ ክህነት በተላኩ የመሪ እቅድ ባለሙያዎች ስልጠና ተሰጥቷል። በአዋሽ አረባ መካነ ቅዱሳን ቅዱስ ሚካኤል አቡነ አረጋዊ ገዳም በተቋቋመው አዳሪ አብነት ትምህርት ቤት በአዳሪነት ሀያ ተማሪዎችን በተመላላሽነት ደግሞ ሰላሳ ተማሪዎችን በድምሩ አምሳ ተማሪዎች እንዲማሩ ተደርጓል። ለአብነት ትምህርት ቤቱ በማኅበረ ቅዱሳን ዋናው ማዕከል ለአስር ተማሪዎች በወር ለእያንዳንዳቸው ሁለት ሺህ የበጀድ ድጋፍ ተደርጎልናል። በዚህም በተጨማሪ ለሶስት የአብነት መምህራን የደሞዝ ድጎማ እየተደረገላቸው ይገኛል። ለዚህም ምስጋናችን ከልብ ነው። በአዋሽ ደብረ ሳለም ቅድስት ማርያም ቤተ ክርስቲያን በሚገኘው የአቡነ አቢብ በጎ አድራጎት ተቋም ለሃያ አረጋውያን እየተጦሩ ይገኛሉ። ለተዘጉ አብያተ ክርስቲያናት ድጋፍ ተብሎ ከጠቅላይ ቤተ ክህነት የሚላከውን በጀት ድጋፍ ለሚያስፈልጋቸው አምስት አብያተ ክርስቲያናት እንዲሰጥ ተደርጓል። በሀገረ ስብከቱ ለሚገኙ ገዳማት ከጠቅላይ ቤተ ክህነት የተላከውን የገዳማት በጀት በአግባቡ ተልኳል። በሀገረ ስብከቱ በጀት ዓመቱ በአዋሽ ከተማ አገር እስከቱ በዋሽ ከተማ ገስቶት በነበረው ቦታ ላይ በብዙ አቡነ ዳንኤል መመሪያ ሰጭነት ባለሁለት ሁለት ወለል ፎቅና ባለ ዘጠኝ ክፍል ጌስት ሐውስ ግንባታ ተጀምሮ የጌስት ሀውሱ ስራ 8 ተጠናቋል። በዋሽ ደብረ ቅዱስ ማርያም ቤተክርስቲያን የተገነባው የብርሃን ምንጭ አንደኛ ደረጃ ትምህርት ቤት አስፈላጊ ደረጃ በማሟላት በ2017 ዓም ትምህርት ዘመን የመማር ማስተማር ስራውን ጀምሮ በበጀት ዓመቱ የብሔራዊ ፈተና የወሰዱ የስድስተኛና ስምንት ተማሪዎች በሙሉ ወደ ቀጣይ ክፍል ተዘዋውረዋል። በሎጊያ ደብረ ማቶት መድኃኔዓለም ቤተ ክርስቲያን እየተሰራ ያለውን ባለ ሶስቱ ወለል ሁለገብ ህንፃ ግራውንዱ ተጠናቆ ለዘመን ባንክ የተከራየ ሲሆን ቀሪዎቹ ክፍሎች ለተለያዩ አገልግሎት እንዲውሉ ተጠናቀው ለመከራየት ዝግጁ ሆነዋል። የሰበካ ጉባኤ ምርጫ የተደረገባቸው ሁሉም አብያተ ክርስቲያናት የኦዲት ስራ ተሰርቷል። የሀገረ ስብከቱ ሂሳብ ከጠቅላይ ቤተ ክህነት በተላኩ ኦዲተሮች ኦዲት ተሰርቷል። በኦዲቱም ጥሩ የሆነ ግብረ መልስ ተገኝቷል። በሀገረ ስብከትና በአጥቢያ በወረዳ በሀገረ ስብከቱ በአጥቢያና በወረዳ ደረጃ ሁለት ኃላፊነት የያዙ ሰራተኞች አንዱን እንዲመርጡ በማድረግ የሰራተኛ ሪፎርም ስራ ተሰርቷል። ምስጋና ለአዳሪ አብነት ትምህርት ቤትና በሀገረ ስብከታችን በተፈጥሮና ሰው ሰራሽ ችግሮች ማለትም በመሬት መንቀጥቀጥና በጦርነት ምክንያት ለተዘጉ አብያተ ክርስቲያናት ማስከፈቻ ገቢ ማስገኛ ባለ ሁለት ወለል ፎቅና ባለ ዘጠኝ ክፍሎች ጌስት ሃውስ እያስገነባላለሁ። ለገብ ህንፃ በጠየቅነው ድጋፍ መሰረት ድጋፍ ያደረጉልን አህጉረ ስብከቶችን ይህ ታላቅ ጉባኤ እንዲያመሰግንልኝ በታላቅ ጥቅትና እየጠየቅኩ እንደሚከተለው አቀርባለሁ። የወላይታ ሀገረ ስብከት ሁለት መቶ ሺህ ብር ድጋፍ አድርጎልናል። የምስራቅ ሸዋ ሀገረ ስብከት አንድ መቶ ሺህ ብር፣ ብፁዕ አቡነ ሩፋኤል አንድ መቶ ሺህ ብር፣ የሲዳማ ሀገረ ስብከት ሀምሳ ሺህ ብር በባህታዊ ገብረ መስቀል የሚመራው በጎ ምን የትምህርት ማስፋፋት ድርጅት 60 ሺህ ብር ድጋፍ አድርጎልናል። የዘመኑን ገቢ በተመለከተ የ2016 ዓም የመንበር ፓትራጅ አጠቃላይ ሰበካ ምርሳዊ ጉባኤ ድርሻ 35% 2 ሚሊዮን 442 423 ሲሆን የ2017 ዓም የመንበር ፓትራጅ አጠቃላይ ሰበካ ጉባኤ 35% ድርሻ 3 ሚሊዮን 157 274 ብር 58 ሳንቲም ሆኗል። 2017 በጀት ዓመት በጠቅላይ ቤተ ክህነት 30% ድርሻ ገቢ ከ2016 35% ገቢ ድርሻ ጋር ሲነጻጸር በብር 714851 ብር ከ58 ሳንቲም ብልጫ ያሳያል። የመንበረ ፓትርያርክ ድርሻ 3157274 ገቢ ያደረግንበትን የባንክ ደረሰኝ ብፁዕ አቡነ ዳንኤል ሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ጥጥና እጠይቃለሁ። አመሰግናለሁ።